አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት ሰባት በዚች ቀን የከበሩ ፊሊሞናና አብላንዮስ በሰማዕትነት አረፉ። ይህ ፊሊሞናም የእንዲናው ገዢ በሆነ በአሪያኖስ ፊት በአዝማሪነት ይጫወት ነበር። ከአዝማሪው አብላንዮስም ጋር እርስ በእርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለስሙ ምስክር ሊሆኑ ተስማሙ። አዝማሪው ፊሊሞናም ልብሱን ወስዶ ለአብላንዮስ ሰጠው። እርሱም የአብላንዮስን ልብስ ለብሶ ወደ መኮንኑ ወደ አሪያኖስ ገብቶ በፊቱ ቆመ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ታማየ መኮኑም ተመልክቶ አዝማሪው አብላኒዎስ እንደሆነ አሰበ። በፍላጻም እንዲነድፉት አዘዘ። ያን ጊዜም አዝማሪው ፊሊሞና መሆኑን አውቆ እጅግ ተቆጣ። ደግሞ አብላኒዎስ እንዲነድፉት አዘዘ። ሁለቱንም ነድፏቸው፣ አንዲት ፍላጻም ወደ መኮኑ ተመልሳ ዓይኑን አወጣችው፣ እጅግም አሰቃየችው። የከበሩ ፊሊሞና እና አብላኒዎስ ግን ገላችን ፈጽሞ የሕይወት አክሊልን ተቀበሉ። በረክታችም ከኛጋር ጋር ትሆኑ አሜን። በስችም ለት ጻድቅ ንጉሥ ቴዎድሮስ አረፈ። በረክቱም ከኛ ጋር ትኖር ለዛለሙ አሜን። በስችም ለት ደግሞ ቅዱስ ቴዎዶስጦስ በሰማትነት አረፈ። እርሱም ከገላታ ሀገር ከሆነ በምክርና በተግሳስ በአምልኮት እግዚአብሔር በማጽት ያደገ ነው። ወደ ካሃዲ መኮንንም ሄደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንንም አሰረው እንዲያመጡት አዘዘ። ቅዱስም ይሄን በሰማ ጊዜ ሳይዙት ወደ መኮንኑ ሄዶ መኮንኑና የረከሱ ጣዖቶቹን ረገመ፣ ዘለፋቸው። መኮንኑም በማስፈራራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው፣ ለጣዖት እንዲሰዋ በመሸንገል አስገድደው። ቅዱስም ስለ ድንቁርናው ረገመው፣ ዘለፈውም። ከዚህ በኋላም የውስጥ እቃው እስከሚታይ ከሚታይ ሰቀለው፤ ጎኖችም ይሰነጣጠቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩት ዘንድ ደግሞ ሞቶ በእንጨት ላይ እንዲሰቅሉት ቁስሎቹም እንዲያድሱ ጎኖቹንም እንዲሰናጠቁ አዘዘ። እርሱ ግን መኮንኑን የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበር። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ ቴዎዶስቶስም የራሱ መቆረጥ ሰምቶ እጅግ ደስ እያለው መጣ። ወደ እግዚአብሔርም ሲጸልይ ሲማለድ እንዲህ አለ፦ የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ፣ ከተከታተለኝ ክፉ ነገር ሁሉ አድነኸኛልና። በጠላትነትም የተነሱብኝን ወደ ገሃነምም አወረርካቸው፣ እኔንም ከሞት በር ከፍ ከፍ አደረከኝ። ይህንም ብሎ በሰገደ ጊዜ ወታደሩም የቅዱሱን አይን ይሸፍኑ ዘንድ መሸፈኛ መጣ። ቅዱስም ይህ ሞት ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች የራሱን ቆረጠ፣ የሰማዕትነት አክሊል ተቀበለ። በረክቱም በላያችን ትደር። ለዛለማ አሜን ዛቅረብ ቆማ አለት ያዘኪር የማላፍ እምነተ ጸምድ ዘልፈ ለላነብብ ተወከም ዘንዴቴ መጽሐፈ እንተለሰከ ጊዜው ጸደቀ መሎት ጎፈ መልአቡ ውላ ዘተርፈ